ወሹማ ምናምን አይደለም። እሺ፣ እሱን ሂደን መጀመሪያ ማስጠናት ጀምራለሁ። ችግር የለውም። አጎትህን ሴቶች ልጆች፣ አክስቶችህን ሴቶች ልጆች ይላል። ይሄ ይሄ እንዴት አላህ እንዴት እንደዚህ ይፈቅዳል? ለሙሐመድ ውሽማ የሚለውን መጀመሪያ ይቅርታ ጠይቅ ውሽማን ቶ ውሽማ ይቅር። እሺ ውሽማ ይለም አልከኛ ይቅርታ አይለም ይቅር ይቅርታ ጠይቅ። አጎት ነው ይቅርታ ጠይቅ፣ ይቅርታ ጠይቅ። ይቅርታ አለም እሺ ይቅርታ። እሱ ችግር የለውም። ጥያቄ ምንድነው? ማወቅ የፈለከው ነገር ይሄ ነገር እንዴት ተባለ? እንዴት የአጎቱም ሴቶች ልጅ እንዲያገባ የአክስቶችን ሴቶች ልጆች ማግባት በምስሉ በእስልምና ይፈቀዳል ወይ? ቀጥሎ ያለውንም አብራራው እስኪ ሳሳውን ሰላሳ ሶስት አምሳ ላይ ያለውን ፈቀዳል። የአጎት ሴት ልጅ ማግባት፣ የአክስት ሴት ልጅ ማግባት ይፈቀዳል። ሸረህ ያስፈልገዋል። ታገባላችሁ። የአጎትን ልጅ ማግባት ነውር ነው፣ ዝሙት ነው አይደለ በእናንተ ና ዋና ዚጋ ሙሴና አሮን የዝሙት ልጆች ናቸው ማለት ነው። ነው እንበረምም የአጎቱን ልጅ ካብድን አገባ አሮንንና ሙሴንም ወለደችለት። ያሰላም ሙሴና አሮን የዝሙት ልጆች ናቸው። ምክንያቱም ይሄ ይሄ የራሱ የሆነ መልስ አለው። ህግ ከሰጣቸው በኋላ። ዘሌዋውያን ምዕራፍ 19 ላይ ሂደህ ካነበብክ ህግ ሲሰጣቸው ዘመዶቻቸውን እንዳያገቡ፣ ዘሌዋውያን ምዕራፍ 19ን ብታነብ ትችላለህ። ህግ ከመምጣቱ በፊት እነዚህ ተጋብተዋል። እግዚአብሔር ለሙሴ ህግ ሲሰጠው፣ ህጉ ከመጣ በኋላ ግን እንደዚህ አይነት ነገር አላደረጉም። ሌዋውያን ምዕራፍ 19ን በጣም ጎበዝ ልጅ፣ ቆይ አንዴ በቃ በሙሴ በተሰጠው ህግ ላይ ያጎታችሁን ልጅ አግባ ያለበትን እግዚአብሔርን አሁን ደግሞ ናሳየ ነው ናሰድ የጌታ ዘመንህን ይባርከው። በጸጋ የሚኖር ልጅ ነው ሰውየ። በጸጋው የሚኖር ልጅ ጸጋው የበዛለት ና የሆነ እግዚአብሔርን ሙሴን እንዳዘዘው እንዲሁ የሰለጸዓድ ሴቶች ልጆች አደረጉ ይላል። ከማነው ትዕዛዙ የመጣው? ከእግዚአብሔር በማን በኩል በሙሴ በኩል፣ ያንን ትእዛዝ የእግዚአብሔርን ትእዛዝ በሙሴ በኩል የመጣውን ማን ፈጸመው? የሰለጻር ሴቶች ልጆች ምን አደረጉ ከተባለ እነዚህ ልጆች የሰለጻር ልጆች ማህለህ፣ ቴርፃ፣ ኤግላ፣ ሚልካ፣ ኑአ ከአባታቸው ወንድሞች ልጆች ጋር ተጋቡ። ያሰላ ያጎታቸው ልጆች ያገቡ። በማን ትእዛዝ? በእግዚአብሔር ትእዛዝ በሙሴ በኩል በመጣው። ጭራሽ አግቡ ብሎ እግዚአብሔር አዞ ማለት ነው ጌታ። አሁን እናንተ ትጋባላችሁ እኛ እንጋባም አሁን አንተ ነው አይደለም። ይኸውና እግዚአብሔር በሙሴ በኩል አላዘዘም ስትላለህ ነበር፣ ከልክሏል ስትላለህ ነበር። ያው አዘዞታል እግዚአብሔር። ምን ትላለህ? ዝሙት ነው፣ ሰዎች በራሳቸው ፍቃድ ያደረጉት ጉዳይ ነው። እግዚአብሔር ሙሴን እንዳዘዘው እኮ ነው የሚለው እ ስለዚህ እግዚአብሔር የአጎት ልጅ እንዳያገቡ ሲያዝ ዝሙት ነው ብለህ እንዳላገቡ የአጎት ልጅ ማግባት እግዚአብሔር ዝሙትን ስሩ ብሎ አዛል ማለት ነው። አለ ስለዚህ አዛል እያየኸው እንዳዘዘው ማለት ነው ማለት ነው። እግዚአብሔር ሙሴን እንዳዘዘው እንዲህ ወይ ነው። አሁን የቁርአኑን አብራላለኝ ቋይ ቋይ ቋይ ቋይ ቁርአኑን አብራራልኝ። ምን ላይ ቆመህ ነው ዝሙት ነው ያልከው? ታዲያ የቁርአኑን እንድታብራራልኝ የፈለኩት እኮ ምን ላይ ቆመህ ነው ዝሙት ነው ያልከው? ምን ላይ ቆመህ ነው ዝሙት ነው ያልከው? እግዚአብሔር እንዳዘዘው አላልኩም፣ አብራራልኝ ነው ያልኩህ። አላህ ይሄንን ለምን እንዳዘዛ አብራራለን እና መልሱን እነግርሃለሁ የአሁኑን አብራራለን እና መልሱልኝ መጀመሪያ የጠየኩህ መልስልኛ እኮ የአሁኑን አብራራውና መልሱን እመልስልሃለሁ ለምንድን ነው ያዘዘው የቁርአኑን አብራሩልኝ ከማለት በፊት አንተ ጋር ያለው ተብራርቶልሃል ለእኛ አብራራለን እስኪ

ና ና ቆይ ቆይ አትወርድም። ሱረቱ ልአህዛብ ላይ አምላክ ፈቀደ። እሺ ለማመድ ብቻ ፈቀደ? ለሌሎች ፈቀደ? ታፈቅደዋል ለሌሎች። ችግሩ ምንድን ነው? ችግሩ ምንድን ነው? የፈለገ ሰው ያገባል፣ ችግር የለውም። የፈለገ ሰው ሊያገባ ይችላል። ማግባት ትችላለህ። ያክስቴ ልጅ ማግባት ትችላለህ። የፈለገ ሰው ሊያገባ ይችላል፣ ግዴታ ግን የለበትም። እሱን ያዝ እና ወደ አንተ ናዋል እና የፈለገ ሰው ያገባል ችግር የለው አልኩ። ያንተሳላ ለም እንደዛ ታስኬደዋለ ጋዲ። አሁን ከምን አንጻር ነው እየጠየከን ያለ ነው ማለትም፣ ስህተት የሆነበት ሳይንቲፊካሊ ከሆነ ሳይንቲፊክ ኤቪደንስ አምጣለን። ከሳይንስ አንጻር ችግር ነው ካልከን ኤቪደንስ አምጣ። እኛ ደግሞ ምንም የተፈጠረ ችግር የለም የመጀመሪያው ማለት ነው ስክሪፕቸር ነው። ከመጽሐፍትና ከመለኮታዊ ህግጋት አንጻር ነው ካልክ ከመለኮታዊ ህግጋት ጋር እንደዛ አታግቦ የተባለበትን አምጥተህ ታሳየናለህ። አይ ከራሴ ጭንቅላት አንጻር ነው ካልክ ከራሴ ጭንቅላት አንጻር ነው በልና የአንተ ጭንቅላት ደግሞ ምን ጠየቀህ? ደግሞ ነገር እንጂ ዝም ብሎ ጥያቄ መልሱ ስትል ከምን አንጻሩ ጥያቄ ውስጥ ነው? ሳይንስ ሳይንቲፊካሊ ነው ችግር የመሰለ ይሄ ይሄ የሚባል ሳይንስ እንደዚህ እንደዚህ እንደዚህ ብሎናል ብላ ቅርብ ለእንደዚህ አይነት ኤቪደንስ ካለ እኔ አላየሁም። እስቲ ማስረጃ ካለ ስጠል። ሁለተኛ አይ ከመለኮታዊ ትእዛዝ አንጻር ነው ካልክ መለኮታዊ ትእዛዝ ሲቀምነማ ለምሳሌ እግዚአብሔር ደግሞ ሲከለከል አላየንም። ከምን አንፃር ነው ይሄ ነገር ጥያቄ የሆነብህ ነው የኔየኔቆንቲኮሱ ነው። ለምንድን ነው አንድ ነገር ለመተቸት ሲመጣ ለመተቸት ሲመጣ የራሱን አሁን ለምሳሌ የራሱ ተነበበለት አደለ የእሱ ለምን ጥያቄ አልሆንበትም የእሱን አደለም መጽሐፍ ኖረም አልኖረም አሁን ከምንከትኛው አንገር ችግር አለው ብሎ ካለ ነገር ነው የሚለው። እንጋዲ ከምን አንፃር ሳይንቲፊካሊ ከሆነ ሳይንቲፊክ ኤቪደንስ አምጣልን። አይ ከዚህ ቀደምት ያሉ መጽሐፍቶች የከለከሉ ነበረ ለምን እናንተ ላይ ተፈቀደ ካልክ ቀደምት ያሉ መጽሐፍቶች የከለከሉበትን ታመጣልናለ። ስለዚህ የትኛውን ስታንዲንግ ፖይንቱ ምንድን ነው? ይህን ንገረን ጋዲ፣ ጥያቄ ሆነብ ከምን አንጻር ነው የተነሳውበት ጥያቄ። የመጨረሻ ላይ ያሰመርክባትን ያሰመርክባት ቃል አለቻ አሁን የአሁኑ ስህተት የሆነው ወይም ደግሞ አንተ ላይ ጥያቄ የሆነብህ ከምን አንጻር ነው? ከሳይንሳዊ አንጻር ከሆነ ከሳይንስ አንጻር በለን። ቀደምት ካሉ መለኮታዊ ህግጋት ካልክ ከመለኮታዊ ህግጋት ጋር የተከለከለበትን አምጣለን። ከምንም አይደለም ለእስልምና ካለ ጥላቻ ነው ካልክም፣ እሱን ሶስተኛው እንዳማራጭ ነው እንወስድላለን። ያሰምርክባት ቃል እሷ ናት። እኔ ውሽማ ብዬ ስላነበብኩኝ እሱ ጋር እያነሳን አደለም። አሁን አትገድብ ትዛጋ ሰለም የአጎት ልጅ ና ማግባት ውስጥ ያለ ነው። እሱ ስህተት የሆነው ከምን አንጻር ነው? አንተ አእምሮ ጥያቄ የፈጠረብህ ከምን አንጻር ነው? ከሳይንስ አንጻርን ከሆነ ከሳይንስ አንጻር ነው ብለህ ማስረጃ ትሰጠናለህ። ቀደምት ካሉ መጽሐፍት አንጻር ነው ያየሁት ካል ከዛ መጽሐፍ ማስረጃ ተመጣልናለ። አይ ዝም ብዬ ተጠያቄ አልጠየቀም እንዳይባል ጥያቄ ለመጠየቅ ገብቼ ነው ካልክም እንደዛ ማለት ትችላለህ። አሁን ነገር መጀመሪያ ጥያቄ ለመጠየቅ ገባው አይደል? ጥያቄ ያለው ይግባ ብለ ፈቀድ ከዛም ብለን ጥቅስ ጠየቅ እኮ ጥያቄው ነው ምንድነው ችግሩ? ነው ለምሳሌ አሁን ዝም ብለ መተህ ምንድነው ችግሩ? አሁን ምንድነው ስህተት ወስተቱ? ከምን አንጻር መጋባት መጋባት እንችላለን? እኔማ የፈለገ ሰው ያገባል። እኔ ከፈለግኩ እገባለሁ። አንተ ያልፈለገ ሰው አንተ ላይ ጥያቄ የሆነብህ መጀመሪያ መጽሐፍ ቅዱስ ያለ የለም አዚስ ታይም አይደለም አዚስ ታይም በዚህ ጊዜ እንደዚህ አይነት ጋብቻ አለ ብዬ ስለማላምን ነው። በዚህ ሳይም እየተጋባችሁ ከሆነ ምንድነው ስህተቱ? አሁን እኮ ጥያቄ እየጠየከን ነው። አሁን እኮ ፖይንቱ ምን መሰለክ፣ ለምሳሌ ለምን እንደዚህ እንደዚህ ታደርጋላችሁ ካልክ እንት አሁን ከምን አንፃር ስህተት ከሆነ ይሄው ከዚህ ከዚህ አንፃር ስህተት ነው ለምሳሌ አንድ ነገር የጊዜያት ወደፊትና ወደኋላ ማለት ስህተት አያደርገውም የድሮ ሰዎች አንድ ሲደመር አንድ 56 ነው ስላሉ ወይም አንድ ሲደመር አንድ ሁለት ነው ብሎ እኛ እዚህ መተን አንድ ሰው 50 ነው ቢል እነዛን የድሮ ስህተት አያደርጋቸውም እውነት በጊዜያት ውስጥ የተከበበ አይደለም አሁን ፖይንቱ ምንድነው አንተ የምትመለስልን ጋዲ ይሄኛው ያጎት እና ያክስት ልጅ ወይ ያጎት ልጅ ማግባት ማለት ማለት ልንገርህ ህሊና ከአሁን ይቀበላሃል ወይ አንተ ያጎትህን ልጅ ማግባት ህሊና ይቀበላል ህሊናው ማይቀበለው ሰው ያገባለሁንጋዲሁ ምንድነው እኔ ቆይ አንዴ አሁን ሂጅ እልሃለሁ አሁን ፔንቱ ምንድን ነው ያልከው እኔ ህሊና ትንሽ እሱ መደምደም አችልም ብራዘር አሁን እኔ ለእኔ ለአንተ ከከበደ አለማግባት ትችላለህ። ግን ስህተት ነው ማለት ነው ማችለ። አሁን አንተ ስህተት ነው ስትል ማስረጃ ትጠየቃለህ። ምን አይነት ማስረጃ? ሳይንሳዊ ማስረጃ፣ አንድ አደጋ እንደሚያስከትል። ከዚህ ቀደም መለኮታዊ ክልከላ አለበት ካልክ መለኮታዊ ክልከላ ያለበትን ታመጣለህ። ካልሆነ ፐርሰናል፣ እኔ በግሌ ብለህ ማድረግ ትችላለህ። አንተ በግል እንዳታደረግ፣ ግን ህግ ሲወጣ ግን ህግ ሲወጣ ግን ጀነራል የሆነ ነገር ነው የሚቀመጠው። እሺ ከዚህ እንደ ጀነራል ይሄ ነገር ስህተት ነው ብለህ መናገር አችልም። ለምሳሌ ምግብ፣ ለምሳሌ የማልበላው አይነት ምግብ አለ፣ ግን ያ ምግብ ሀራም ነው ማለት አይደለም። እኔ ስላልወደድኩት ያ ነገር ሀራም ነው ማለት አይደለም። አንድ ሰው የማይመገባቸው ምግቦች አሉ፣ የማይወዳቸው ነገሮች አሉ። ሊደብረው ይችላል። ላው ነገር ትክክል ሊመስለው ይችላል። ግን ያ ነገር ስህተት ነው የምትለው ለምሳሌ ይሄኛው ምግብ መብላት ስህተት ነው ካልክ፣ ሰውን መርዝ እንደሚገድል ማስረጃ ማውጣት አለብህ። ዛትስ ሀው ኢት ወርክስ እሺ፣ እንደዛ ነው የሚሆነው። ሌላ ጥያቄ ካለ ቀጥል። እዚህ ላይ ምንም ነገር አለ አይመስለኝም። ሁሉ ቀጥል። ሌላ ጥያቄ አለ ስለላኛ ያለኝ ያለኝ እንጂ ሌላ ጥያቄ ሱራ 72 ላይ እኛም ጅንዎች በዚህ ቁርአን አምነናል ይላል። እሱን አብራራለሁ። ጅኖች ምንድናቸው? ወደ ምን ነው እንደምጣ። ጅኖች ሰይጣን ናቸው ወይ? የመጀመሪያው አይደሉም። ይሄን መጀመሪያው መለስ የፈለኩበት ነገር ምንድነው? ጅን የሚለውን እናንተ ሰይጣን ብላችሁ ነው የምትወስዱት። ሰይጣንን፣ ፈቱት እሱ አይደለም እሱ ካሃዲ ሰይጣን። ታዲያ ጅን ምንድናቸው? ወደ ምን ስለጣ ጊዜ ጅን የሚለው ቃል

አምላካቸው አላህ መላእክት ከብርሃን ፈጠራቸው ሰዎችን ደግሞ ሰውን ከአፈር ፈጥረው ጅንን ደግሞ ከእሳት ፈጠረዋል። ከእሳት ነው የፈጠሩት። በምንኛ ነው ጅን የሚለው ከታ ጅን የሚለው አረበኛ ቃል ነው። ወደ አማርኛ ሲቀየር ድብቅ ወይንም ስውር ማለት እንጂ የክፉ መንፈስ መጠሪያ አይደለም። ሰይጣን አይደለም። ራሱን የቻለ ፍጡር ነው። ልክ እንደኛ ነፃ ምርጫ ፈቃድ ያላቸው ናቸው። የአምላክ ህግና ስርዓት እነርሱንም ይመለከታል። የነቢያትን አስተምሮ ሰምተው የመታዘዝና የመከተል ግዴታ አለባቸው። አላህ በቁርዐን ላይ ለምን ዓላማ እንደፈጠራቸው ሁሉ ይነግረናል። ወማ ከለቅቱ ልጅነ ወልእንሰ ላ ሊያዕቡዱን ይላል። ሰዎችንም ሆነ ጅኖችን እኔን እንዲገዝኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ ከነርሱ ታዛዥም አለ፣ አማጽም አለ። ያመፀው ምን ይባላል? የሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን የሚለው የባህሪ መጠሪያ እንጂ የሰው የሆነ የአካል መጠሪያ አይደለም። ይህ ነው ጅን የሚለው የድብቅ ነገር ማለት ነው። ፈለማ ጀን ዐለይህ ሌሊትን በጨለመ ጊዜ የሚለውን አላህ ጨለመ የሚለውን ስውር ሆነ የሚለውን ጅን የሚለውን ቃል የተጠቀሙ። ስለዚህ ክፉ መንፈስ መጠሪያ አይደለም። ይህን ይመስላል እንዳጠቃላይ ጅኖች አምነዋሉ። ያመኑም አሉ፣ የካዱ አሉ። ያመኑ አሉ፣ የካዱ አሉ። ወአና ሚነል ሙስሊሙን ወሚነል ቃሲጡን ይላል። ከእኛ ማኞች አሉ፣ ከሃዲም አሉ እያለ ይናገራል ማለት ነው። እና ስለዚህ ከጅኖቹ ያመኑትን አላህ ስብሐነው ተዓላ እምነታቸውን የገለጸላቸው ነው። እሺ ቀጥል። አካል አላቸው ወይስ ስፕሪት ናቸው? አላቸው አላቸው ልክ እኛ ከአፈር እንደፈጠሩ ናቸውል አካል አላቸው እንጂ አካል አላቸው። የካዱት ሰይጣን የሚለው ባህሪ በእነርሱ ላይ ይውላል። ለምሳሌ ያ አደምና ህዋ ከጀነት እንዲባረሩ ሰበብ የሆናቸው ምክንያት የሆናቸው እርሱ ሰይጣን የሚለው ባህሪ የዋለበት ካመፀና ከካደ በኋላ ነው። አላህ ስብሃነ ወተዓላ ሰይጣን ብሎ ጠራው። ከዛ በኋላ ሰይጣን ማለት ነው። ይህ ሰይጣን የሚለው ባህሪ የዋለበት በእርሱ ላይ የአላህን ትዕዛዝ አምጾ የወጣና የካደ ሰይጣን የሚለው ባህሪ እርሱ ላይ ይውራል እንጂ ጅን ሁሉ ሰይጣን ነው ማለት አይደለም። ይ ነው። እሺ፣ ቁጥር 19 ላይ ድርብ ድርብ ሆነው ወደ መሐመድ መጡ የሚለው ለምንድን ነው ታዲያ? ያለ መልእክተኛ መሐመድ አላህን ሊጠሩ በተነሱ ጊዜ ድርብ ድርብ ሆኖ ወደ እሱ መጡ ይላል፣ ቁጥር 19 ላይ እዛው አርሳቸው ነቢይ መሐመድ ለ ላ ስላ ዚ ጠራ እንደ ትድርብ ሆኖ ጅን ይመጣል። በጣም ጥሩ። ለመስማት የነቢያትን ትምህርት ይሰማሉ ይከተላሉ ብያ አለሁ። እኛ የነቢያትን ትምህርት ሙሴ ሲያስተምር ለምሳሌ ሰምተው እንደተከተሉ ተገልጿል። ልክ እንደኛ የነቢያትን ትምህርት የመስማትና የመከተል ግዴታ ተጥሎባቸዋል። ያ ነብይ ሲያስተምር ይሰማሉ፣ እነርሱም ይከተላሉ። እንደኛ ግዴታ የተጥሎባቸው አካሎች ናቸው። ለሳቸው አለ እና በዚያን ጊዜ እነዚህ አካሎች ድርብ ድርብ ሆነው መጡ የሚለው የእርሱን ትምህርት ለመስማት መጡ ነው። የነቢያትን ትምህርት ለመስማት ይመጣሉ። የዛኔ ልክ የሰው ልጅ ድርብ ድርብ ሆኖ መጣ ሊባል ይችላል። በብዛት ሆኖ ተከማችተው መጡ እንደማለት ነው። እንደዚያ ሆኖ መጥተው ነብ ላ ስለም ሲያስተምሩ ሰምተው ሄዱ። ይሄ ነው። ስለዚህ ሰይጣንና ጅኒ ልዩነት አላቸው ያልከኝ ነው። እሺ ቴንክ ዩ። ሌላ ቀን መለሳለሁ። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል። ማንኛውንም ጥያቄ መጠየቅ ትችላላችሁ።